ሰላም ሰላም ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የቻናል የተከታታዮች እንደምን አላችሁልኝ? ዛሬ ደግሞ የመጽሐፍ ቅዱስ ጥናት መጽሐፈ ምሳሌ ሶስተኛ ክፋል ይጀመጥቻለሁ ማለት ነው። በጥሞና ተከታታዩን ዘንድ በትተኛ ጠይቃሉ። ስምታችሁም ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ እግዚአብሔር ይቅደም። በስመ አብ ወወልድ ወመንፈስ ቅዱስ አህድ አምላክ አሚን። መጽሐፈ ምሳሌ ምዕራፍ ሶስት የአባት ምክሪ ለልጆች። ልጅ ሆይ ህገችን አትርሳ፣ ልብህም ትእዛዜቴንን ይጠብቅ። ብዙ ዘመናትን ረጅም ዕድሜንን ሰላምንም ይጨምሩልሃልና ምጽዋትና ሃይማኖትን ከአንተ አይራቁ። በአንገትን እሰራቸው በልብህም ጽላትን ጻፋቸው። ባለማልነትም ታገኛለህና በእግዚአብሔር በሰው ፊትን መልካምን አስብ። በፍጹም ልብህም በእግዚአብሔር ታምነህ ኖር፣ በራስህም ጥበብም አትደግፍ በመንገድህም ሁሉ ጥበብን እወቃት እርሷንም መንገድህም ታቀናልሃለች። በራስህንም አስተያየትን ጥበብም አትሆን፣ እግዚአብሔርን ፍራው ከክፋትም ሁሉ ራቅ። ይህም ለሥጋህም ፈውሲ ለአጥንትህም ጠገን ይሆናልሃል። እግዚአብሔርን በእውነትን በአገኘኸው ሀብትህን አክብረው! ከእውነተኛ ፍረህንም ሁሉ ቀዳማ አይቱን አግባለት ጎተራህም እህልን ይሞላል። የወይንም መጥመቅያህም ወይኒ ይሞላል። ልጅ ሆይ የእግዚአብሔር ተገሳጽን! ቸል አትበል፣ በመገሰጽህም ከእርሱም የተነሳ አትመረር። አባት የምወድደውንም ልጅን እንደምገስጽ እግዚአብሔር የምወደደውን ይገስጻልን የምቀበላቸውም ልጆችንም ይገርፋልና ጥበብን የሚያገኝ ማስተዋልም የሚያውቅ መዋት ሰው ብፁዕ ነው። በወርቅና በብር በብዙም መዘጋበት ከመነገድ ይልቅ በእርስዋንም መነገድ ይሻላልና ዋጋዋ ብዙ ከሆነ እንቁንም የከበረች ናትና ክፉ ነገርን አይቃወማትም። ለቅ ለምቀርባትም መልካምናት ክብርንም ሁሉ አይተካከላትም። ረጅም እድሜና የህይወትን ዘመን በቀኝዋን ነው፣ ባለጠግነትና ክብርን በግራዋ። ከአፋ ከአፋ ጽድቅ ይወጣል። ሕግና ምጽዋትም በአንድ በትዋ ትለብሳለች። መንገዶችም መልካምም መንገዶች ናቸው። ጎዳናዎችም ሁሉ ሰላም ነው። እርሷን ለመመረኮዛትን ሁሉ የህይወትን ዛፍ ናት። የምታመኑባትን በእግዚአብሔር እንደ ጸና ሰው ናቸው። እግዚአብሔርን በጥበብ ምድርን መሰረተ በማስተዋልም ሰማያትን አዘጋጀ በእውቀትም ቀላያትን መነጩ ደመናም ጠልን ያንጠባጥባሉ። ልጄ ሆይ፣ ቸል አትበል አሳቤንና ምክሬን ጠብቅ። ነፍስህን ትድን ዘንድን ለአንገትህም ሞገስን ይሆንህ ዘንድን ለስጋህን ፈውስ ለአጥንትህም ጠገን ይሆንልሃል። በመንገድህም ሁሉ በመተማመን ትሁ እግሮችህንም አይ ሰናኮልም በተቀመጥህም ጊዜን አትፈራም። ብትተኛም መልካምን እንቅልፍ ትተኛለህ። ከምመጣብህም አስደንጋጭ ነገር ከምመጣብህም የክፋዎች ሰዎችን አደጋ አትፈራም። እግዚአብሔርን በመንገድህን ሁሉ ይኖራልና፣ እግሮችህንም እንዳይናወጡ ያቆማችኋልና ለተቸገረው ሰው በጎ ነገርም ማድረግ እንችላ አትበል። በእጅህም ያለው ያህል ርዳው፣ በጎ ነገርም ማድረግ ስቻልህ። ወዳጅህንም ሄድና ተመለስ፣ ነገ ነገ እሰጥሃለሁ አትበለው። ነገ የምትወልደውን አታውቅምና እርሷ ተማምነብህን ከአንተ ጋራ ተቀምጦ ሳለ እንደገና በወዳጅህ ላይ ክፉ አታስብ። እርሱም በላይህን የሰራውን ክፉ ነገርን ከሌላ ከሰው ጋር በከንቱ አትጣላ። ከክፉ ሰዎች ዘንድ ሽምጥን ገንዘብን አታድርግ። በመንገዳቸውም አትቅና። ኃጢአተኛ ሁሉ በእግዚአብሔር ዘንድ ርኩስ ነውና ከጻድቃንም ጋር አንድ አይሆንም። የእግዚአብሔር መርገም በክፋዎች ቤት ነው፣ በጻድቃን ቤትን ግን በረከትን አለ። እግዚአብሔርን ትዕቢተኞች ይቃወማቸዋል፣ ለትሑታን ግን ክብርን ይሰጣል። ጠቢባን ክብርን ይወርሳሉ ሰነፎችን ግን ውርደታቸውን ከፍ ከፍ ያደርጋሉ፣ ይላል ቃሉ። ስለ ቃል ቃል ዛሬ ስሙ የተመሰገነ ክፍክፍ ያለ ይሁን አሜን። ይቆየን። ሰምታችሁ ሸር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ አባራትኝ ማለት ነው። እግዚአብሔር አምላክ አስጀምሮ ያስፈጸመን አስፈጽሞ ላስጀመረን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልሉ እግዚአብሔር ፍጹም የተመሰገነ ክፍክፍ ያለ ይሁን አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀል ክቡር። ይቆየን አሜን። ስለ ቃሉ የቃል እግዚአብሔር ስም የተመሰገነ እና ከፍ ከፍ ያለ ይሆን። አሜን። ትወንድሞቼ ሰምታችሁ፣ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሰብስክራይብ እያደረጋችሁ የደወላ ምልክጫን እያደረጋችሁ ቤተሰብ ሆኖ አራተኛ ክፍል ይዤ እስከምመጣ እግዚአብሔር አምላክ ይፍቀድልኝ። በሰላም ያቆየን ያቆያችሁ ሰላማችሁ በዚህ ይበልልን። ወስብሐት ለእግዚአብሔር ለወላዲት ድንግል ወመስቀል ክብር ይቆየን።